ጀምሮ እስከ ምዕራፉ መጨረሻ ያለ ሀሳብ ውስጥ አንደኛውን ቁጥር ነው ያነበብኩላችሁ። ዛሬ የማካፍላችሁ ሀሳብ ልባችሁ በአምላካችሁ በእግዚአብሔር ይበርታ የሚል ነው። በዚህ ቦታ የምትመለከቱት የመጽሐፍ ቅዱሳችን ክፍል የሚናገረው ዳዊት ሲግላግ በሚባል ከተማ ውስጥ አማሪቃውያን መጥተው ከተማውን እንዳቃጠሉ፣ ልጆቹን፣ ሚስቶቹን ሁሉ እንደወሰዱ፣ ምርኮ ሁሉ እንደተወሰደበት ነው መጽሐፍ ቅዱስ የሚናገረው። እና ከዚህ የተነሳ ለማልቀስ እንኳን ጉልበት እስኪያጡ ድረስ በከፍተኛ ሁኔታ እንደተቸገሩ፣ አቅም እንዳጡ፣ አቅም እንዳጠራቸው። ከዛም ደግሞ ሲቀጥል ምን ይላል ከዳዊት ጋር የነበሩ ሰዎች ሁሉ በዳዊት ላይ የተነሱበት ሊወግሩት ሊገድሉት ድንጋይ ያነሱበት፣ ዳዊትም ልቡን በአምላኩ በእግዚአብሔር አበረታ የሚለው ሐሳብ የቃሉ መንፈስና ትርጉም በትክክል የሚገባቸው በምን አይነት ሁኔታ ውስጥ ሆኖ ነው ዳዊት ልቡን በአምላኩ በእግዚአብሔር ያበረታው? ብላችሁ ውስጥ ጠይቁ። ሰይጣን በተለያየ መልኩና መንገድ ሰዎች ልባቸው እንዲወድቅ ያደርጋል ተስፋ እንዲቆርጡ፣ የእነሱ ጥያቄ፣ የእነሱ ችግር፣ የእነሱ ቁቅልሽ ከሰው እንደማይገጥም ልዩ የሆነ መከራና ችግር እንደገጠማቸው እንዲያስቡ ይፈልጋል። በደንብ አድርጋችሁ ስሙ። ቀስ እያሉ ማለት እግዚአብሔር አብራም ማለት አለ እና ይሄ ጊዜ ዳዊት ልቡን በአምላኩ በእግዚአብሔር አበረታ የተባለው ጊዜ ምን አይነት ጊዜ ነው? ልብን በአምላክ በእግዚአብሔር ማበርታት ይቻላል። በቃ ግን ምን አይነት ጊዜ ውስጥ ሆኖ ነው ዳዊት ልቡን በአምላኩ በእግዚአብሔር ያበረታ? አንደኛ፣ ይሄ ጊዜ ማለት ዳዊት ገና ንጉሥ ሳይሆን ነው። በሰው ሀገር ተቅበዝባዥ ነበር፣ ተከራተች ነበር። የመቅበዝበዝ ህይወት የነበረበት ጊዜ ነበር። ዛሬ እዚህ ሰፈር ካደረ፣ ሳውል ካሳድደው እዚህ ሰፈር አያጥር ቋሚ የመኖሪያ አድራሻ የለውም። በሰው ሀገር ተከራታች ነው። ብዙ የተገባለት ተስፋ ቢኖርም የልመና እንጀራ እየበላ ነው። ከዘመዶቹ ከቤተሰቡ ካደገበት ሰፈር ተሰዶ በፍልስጤማውያን ሰፈር ትንሽዬ ከተማ ውስጥ የእኔ ከሚላቸው ሰዎች ጋር ተሰብስበው የኖሩበት የነበረ ጊዜ ነው። ጊዜው ገና ንጉሥ ያልሆነበት ጊዜ ነው። ሳኦል ጠዋትና ማታ ያሰጠዋል፣ ያስጨንቀዋል። አንደኛው ይሄ ነው። ሁለተኛው ሁለተኛው ሁለተኛው ይሄ ጊዜ ማለት ወዳጆቹ ጠላቶች ሆኖ የተቀየሩበት ጊዜ ነው። ዳዊት አምሮ ነው ከተማው የተካተለበት የእነሱ ቤት ብቻ አይደለም የተካተለው፣ የእሱ ቤት ተካትሏል። የእነሱ ልጆች ብቻ ነው የተማረኩት? የእሱን ልጆች ተማርከዋል። አብረውት ያሉት ሰዎች ብቻ ሚስቶቻቸው ብቻ ነው የተማረኩት? የዳዊት ሚስቶች ተማርከዋል። ይህ ጊዜ ፕሮፋይላቸውን ሳያጠና በመንግስት ወንበዴ የተባሉ ዱርዬ የተባሉ እዳለባቸው ተብለው የተባረሩትን አስጠግቶ ዳዊት ጋር ከመጡ በኋላ ያፈሩት ሀብትን የተቃጠለ እና ለክፉ ቀን ወገን የሆኑልኛል ሊደርሱልኛል ያላቸው ሰዎች በዚህ ቀን ከፍጹም ወጋጅነት ወደ ፍጹም ጠላትነት የተቀየሩበት ቀን። በመከራዬ ቀን ሊደርሱልኛል ያላቸው ሰዎች እንኳን ከመከራው ሊያወጡት፣ በመከራው ቀን ተጨማሪ መከራ የሆኑበት ጊዜ ነው። አንዳንዴ እገሌ አለልኝ ብላችሁ የምትሉት ሰው በቁርጥ ቀናችሁ እንኳን ካላችሁ በችግር ሊያወጣችሁ ተጨባሪ ችግርና መከራ በህይወታቸው ላይ ሊፈጥር ሲንቀሳቀስ ማለት ነው። ወደ ምስ ዳዊት ልቡን በአምላኩ በእግዚአብሔር አበረታ ሲባል ዝም ብሎ አይደለም። ከፍጹም ወዳጅነት ወደ ፍጹም ጠላትነት ሰዎች ተቀየርበታል። በሶስተኛ ደረጃ የነበረውን ነገር ሁሉ አጣ። ለልብ መመርጫ ነገር የለም። ልጆቹ ተወስደዋል። ሚስቶቹ ተወስደዋል። ቤቱ ተቃጥሏል። ከከበቡት ሰዎች ዞር ብሎ መኖሪያ ቤት ውስጥ ገብቶ እንዳያለቅስ መኖሪያ ቤቱ ተቃጥሏል። በደንብ ለዚህ ጊዜ የልብ መበርቻ የሚሆን ምንም አይነት አቅም፣ ምንም አይነት ነገር የለም። ወዳጅ ጠላት ሲሆን እናንተ አተቆ ከሆነ እኔ በየቀኑ ነው የምተነፍሰው። የወዳጅ ክዳት ከጠላቶቻችሁ ብርታት ከባድ ነው። የጠላታችሁ ብርታት ይሻላል ከወዳጃችሁ ክዳት። የነበረውን አጥተዋል፣ ልጆቹን አጥተዋል፣ ተቅበዝባዥ ነው በሰው ሀገር። ያለው አንዱ ልኛ ያስታጠቃቸው እሱ ራሱ ያስታጠቃቸው፣ ከነዳቸው ተቀብሎ ሰው አላጋቸው አብሩ ሀብት ንብረቶች እንዲያፈሩ ያደረጋቸው ሰዎች አስጨቀውት እንገድለው ብለው ድንጋይ ያስጠበት። በዚህ ጊዜ ነው ዳዊት ግን በአምላኩ በእግዚአብሔር ያበረታ። በህይወት ውስጥ አንድ ቀን አለ፣ መበርቻ የምትፈልጉበት የሚቆጠሩ ወዳጆቻችሁ ጠላት ሆነው የሚመጡበት ያላችሁ የምታጡበት

ቢያንስ እኔ ጋር አደረስክም። በዚህ ተፅዕኖ አለ አልኩት። ማለት ነው አለኝ። ሰዎች ትተውኛል ብለህ ከገረመህ አልኩት፣ በመተው ብቻ አያቆምም በማስተው ይቀጥላሉ አልኩት። ብዙ ጴንጤ ትቷችሁ ብቻ አይቷችሁም፣ በማስተው ሁሉ ነው የሚቀጥለው። ሰዎች ከእናንተ ጋር እንዳይቀጥሉ በማድረግ ነው የሚቀ አልኩት። አንተ ገና ሰው እየሆነ ነው። እኔ እኮ ከመተው እኔን ወደ ማስተው ሁሉ ያደጉ ብዙ ሰዎች አቅበኩት። ወዳጆች፣ ሰው ለልብ መመርጫ ይፈልጋል። እናት ስትሞት፣ ወንድም ሲሞት፣ ወንድም ጥላ ወንድም ጋሼ ሲሞት፣ ጋሼ ሲሞት፣ ባል ሲሞት፣ ሚስት ስትሞት ብቻ አደለም፣ የነበራችሁ ነገር ስታጡ ስራ ከጃችሁ ላይ ሲጠፋ፣ ንብረት ከጃችሁ ላይ ሲወድ ለክፉ ቀን የሚሆን ለዋስትና እንኳን የምትፈሩ የሚፈልግላችሁ ሰው ስታጡ ህይወት ያስጠላችኋል፣ መፈጠራችሁ ያስጠላችኋል። እንዲህ አይነት ነገር ያጋጥማል በሰው ህይወት። ግን ዛሬ የምነግራችሁ ነገር አይዟችሁ፣ ልባችሁ በአምላካችሁ በእግዚአብሔር ይበርታል። ትንሽ ቀስ ያልኩት ለምን እንደሆነ ነገራቸኋል። እኔ ሲዘምር በጣም ደስ የሚል እዛውም በረከት ዘምሮ በጣም ደስ የሚል ቁጭ አልቁት ወይም ቅስብ የማወራው ያው ሰው ለብሰዋለ ብረት ለበሳል ብረት ለበስ ሲከከረ ያ መንፈስ ቅዱስ ስለሚሰብካችሁ ነው የምነግራችሁ፣ ግን በእርግጠኝነት ለምንድን ነው ዳዊት በአምላኩ በእግዚአብሔር ልቡን ያመለተው መሰላችሁ? የእግዚአብሔር ፍቅር አንኮንዲሽናል አይቀየርም። ሰው ይቀየራል፣ ሁኔታ ይቀየራል፣ ብርታት በድካም ይቀየራል። መውጠት፣ መወረድ ብዙ ሁኔታዎች ይቀየራሉ፣ ያረጃሉ፣ እንደ ቅጠል ያልፋሉ፣ እንደ ጤዛ ይረግፋሉ። እግዚአብሔር ግን አይቀየርም። ልባችሁ በአምላካችሁ ማብረታት ያለባችሁ ያጣችሁት ነገር ስለጎዳችሁ በልባችሁ ሰው ልባችሁ ይሰራል። ዳዊት በልቡ ሰዎች ብሎ የተጎዱ ለልባችሁ ጠገን፣ ለተስፋችሁ መታደስ፣ ለጉልበታችሁ መበርታት፣ ለመንገዳችሁ መቃናት የሚሆን ነገር ሲጠፋ ሰው ነው እንጂ የጠፋው ብር ነው እንጂ ያለቀው ወዳጅ ነው እንጂ የከዳው እግዚአብሔር ፊቱን ሳያዙ መንፈስ ቅዱስ ሳይከዳ ጊዜ ከናንተ ጋር ነው። ጊዜ እያፈረታችሁ

የሀገሬ ልጆች ልባችሁ በአምላካችሁ እግዚአብሔር ይበርታ። አይዟችሁ፣ ሳይለወጥ ሁኔታዎችን እየለወጠ የሚኖር እግዚአብሔር አምላክ ከእናንተ ጋር ነው። እናንተን ያስደነቀጠ እሱን አያስደነቅጠውም። ለእናንተ የከበደ እሱን አይከብደው። ልባችሁ ቤት በምሰሶ እንደሚቆ እንደሚቆም ልባችሁ ሊደገፈው እና ልትቆሙበት የሚገባ እግዚአብሔር ብቻ ነው። ዳዊት በዛን ቀን እንደዚያለ ተንበረከከ። አምላኬ ወይ

በዚህ ሰዓት ዳዊትም ልቡም በአምላኩ በእግዚአብሔር አበረታ። ማለት ዳዊት ለዳዊት እንዲህ ያለው ማለት ሰባኪ ሲጠፋ፣ ወንጌላዊ ሲጠፋ፣ ነቢይ ሲጠፋ፣ ዳዊት ለዳዊት እንደዚህ ያለ ልቡን በአምላኩ በእግዚአብሔር አበረታ። ማለት ማንን እንደተዋተሉ ተውሃል ማን እንደ ጣላንተን ይጥልሃል። ከእናት ቤት ጠርቶ ቅባት አፍስሶ ካልተከላከልከው ቀስ

ከትምህርት ወድቃችሁ ሊሆን ይችላል። ልጆቻችሁ ብዙ ደክማችሁ ፍሬ ያጣው ሊሆን ይችላል። ጠብቁትን አይነት ህይወት እየኖራችሁ ላይሆን ይችላል። ብዙ ጊዜ ቢዝነስ ሞክራችሁ ፌል አርጋችሁ ሊሆን ይችላል። ውጭ ሀገር ሄዳችሁ ተበድራችሁ፣ ሰው ቤት ተቀጥራችሁ ስትነኩት ሁል ጊዜ ባህዱ ባህዱ ባህዱ ሊሆን ይችላል። ከምንም በላይ የሚፈልገው ቢዝነሳችሁ እንዲወድቅ ሳይሆን ልባችሁ እንዲወድቅ። ቢዝነሱ ከወደቀበት ሰው ይልቅ ልብ የወደቀበት ሰው ብዙ ነገር ያታስባል። አንድ ጊዜ ባለቤቴ ስድስት መቶ ሺህ ብር የገዛነው ማሽን ተቃጠለ ብላ ደወለችልኝ እያለቀሰች። አስራ አምስት ቀን ሳይሰራ ባልተቃጠሉት ማሽኖች በኩል ሆነች ጠብቂኝ አልኩት።

መኪና ራይድ ሰጥተውትና ይገርማል ወዳጆች፣ እንደሆነ የኢትዮጵያ ሞራል የሚሰጠው በርበሬ ሲደንስ ብቻ ብቻ ነው ሰው

ከፍጹም ወዳጅነት ወደ ፍጹም ጠላትነት ሊቀየር ይችላል። ካልበላ ከፍጹም ወዳጅነት ወዳጅ ደግሞ በወዳጅነቱ ጊዜ ስብራት የቱ ጋር ብትመታ

ወዳጆች መጽሐፍ እንደዚህ ይላል። እኔ በጣም ይገርም፣ የሞተ ሰው ከሚመስለው ከአብርሃም ይላል። አሁን ስታዩ ስፖርተኛ እመስላለሁ አልመስል? አብርሃም ስታዩት የሞተ ሰው ከሚመስለው ከአብርሃም እና ሞት ከሆነው ከሳራ ማህፀን ነው።

አይዞህ እኔ አሉ እኔ ከፈራ አደረገዋ ምናምን ሲሉ ልብህን አጥጣው ልብህን የዛሬው ቃል እኮ ርሬ አንድ ጓደኛዬ ጓደኛዬ

ተገናኙ ፋብሪካውስ መኪናዎቹስ ልጆችስ? ሰው ልቡን ብሩ አይጠብቅለትም። ጫላላ ልባቸው ልባችሁ የወደቀው ስለሌላቸው ስለሌላችሁ ይመስላችሁ። እንደውም ከእናንተ ይልቅ በጣም ብዙ ልቡ ይወደቃል የተሳካለት ጊዜ ማስነካት የሌለባችሁ ነገር ቢኖር ልባችሁ ጊዜ በአምላካችሁ ምክንያት። ይህን ተናግሬ ልጨርስ። በጣም ብዙ በአወራችሁ ደስ ይለኛል። ሌላ ቀን መጣ። አንድ ወንጌል ያስተማሪ ወንድም ነበር፣ ታምሞ ኩየራሱ ጋር ተኝቶ ልጠይቀው የሄድኩ ሊሞት እኮ ከፍ ደርቋል። በፎጣ አድርጎ እዚህ ጋ ያድ ያደርጉለታል።

ምግብ አፒታይት እንደከፈተል እንዲሁ የአገልግሎት በር እንደከፈተል ስሚ በነግራችሁ ቀለል ነገር አለ የነገርኳችሁ አለ